ተደጋጋሚ የጎጃም ላይ የፋኖ አመራሮች እየተመቱ ነው ማለት ነው። ስለዚህ የሚመቱበት ምክንያት እንግዲህ ተመሳሳይ ነው። ይህ ነገር ደግሞ በጣም መመርመር አለበት ማለት ነው። በዚሁ ደግሞ የጎጃም የፋኖ አመራሮች ራሳቸውን ሊፈትሹ እንዲሁም ደግሞ ሰርገው የገቡ ፋኖዎችን የማጽዳት ግዴታ ይጠበቅባቸዋል ማለት ነው እንጂ ከሌላው የበለጠ በጣም መንግሥት ትኩረት ያደረገበት ወደ አማራ ክልል ከአምስት መቶ በላይ ደህንነቶች ሰልጥነው የተሰራጩበት ግዳጁን ወስደው ተግባር ላይ ያደረጉበት ከነ እስክንድር ጋር የጎጃሙን ነገር የጎጃሙን ነገር ማስተካከል የሚለው ከነ እስክንድርና ከብልጽግና ጋር የተደረገው እንትን ላይ ትኩረት የተደረገበት ስለሆነ፣ ስለዚህ በጣም በዛ ያለ እነቶች ወደ ጎጃም ስለተበተኑ፣ ስለዚህ እያንዳንዱ ጎጃም ላይ ያለ አመራር በስሩ ያሉትን ማጽዳት አለበት። ዘመነ ማርሸትም ደግሞ እ ዝናቡን ጨምሮ በጣም ራሳቸውን መፈተሽ አለባቸው ማን ማንን የሚወክሉትን ሰው በደንብ የተጠና በደንብ የታወቀ በስራው መሆን አለበት። ሁሎችም እንግዲህ ድንገታዊ ፍተሻ አድርገው የሚይዙትን እንግዲህ ጎጃም ላይ ተደጋጋሚ አመራሮች የሚቀጠፉበትና የሚገደሉበት ምክንያት እንግዲህ ጎጃም ላይ በዘመነ አለዛው ለሚያዙ ደህንነቶች ለሚዲያ የመዋልና ና ከዛ በኋላ አስሮ የማስቀመጥ የመቀለብ ሁኔታ ስላለ እንግዲህ ተደጋጋሚ የሆነ ጎጃም ላይ የፋኖ አመራሮችን ለማጣት ምክንያት ይሆናል ማለት ነው። ስለዚህ ጎጃም ላይ የሚያዙ ደህንነቶች ሰርገው ገብተው በምንም አይነት የሚያዙ ደህንነቶች ማስተማሪያ ነገር ሊወሰድባቸው ይገባል ማለት ነው። ስለዚህ ይሄ የወለደው ነው እንግዲህ በሰርጎ ገቦች እንደዚህ አይነት መሪዎች የሚሞቱበት ምክንያት ማለት ነው። ስለዚህ እንደዚህ አይነት በዚህ አይነት ሁኔታ ያውም በተመሳሳይ አሁን ጎጃም ላይ የተገደሉ አመራሮችን ብታዩ በተመሳሳይ ነው። በቃ ተመሳሳይ አሟሟት፣ ተመሳሳይ ግድያ ነው የተገደሉት። ማለት ተመሳሳይ ነው። ያው ውጊያ ላይ ተሰው ነው እንጂ ውጊያ ላይ እኮ አመራር ውጊያ ላይ ጎንደር ላይ ሲሰው አላየንም፣ ወሎ ላይ ሲሰው አላየንም። ተመሳሳይ በውጊያ ላይ ማለት ነው ሸዋ ላይም ሲሰዋ ላየንም። አመራር በውጊያ ማለት ነው። ሸዋ ላይ ያላየንም፣ ጎንደር ላይ ያላየንም፣ ሸዋ ላይ ያላየንም፣ ወሎ ላይ ያላየንም። አመራር በውጊያ ላይ ሲመታ ማለት ነው፣ ተመቶ ሲወርቅ። ጎጃም ላይ ግን ተደጋጋሚ አለ። ስለዚህ እነ ዘመነ ራሳቸውን ማጥራት አለባቸው። ራሳቸው የሚይዙት የሚይዙት ሰርጎ ገብ ላይ አስተማሪ የሆነ እርምጃ መውሰድ አለባቸው። ጎጃም ላይ ከሌላው የተለየ የፋኖ መሪዎች የሚገደሉበት አግባብ የለም፣ ሊኖር የማይገባ ማለት ነው። ስለዚህ ይህ ችግራችሁን መፍታት አለባችሁ። የጎጃም ፋኖ ላይ ይህ ችግር በደንብ በተጠና መልኩ መፈታት አለበት። ሲላላክም ሆነ ሰርጎ የገባ ካለ ደግሞ አደባባይ ላይ አስፈላጊውን የሆነ አስተማሪ የሆነ ሁሉም አይደለም፣ ሁሉን ለመከላከል ሊዋጋ የሚመጠው የጠላት ኃይል እንኳን አስተማሪ የሆነ እርምጃ ከነዛ አይነት ሰዎች ላይ ተደጋጋሚ ተናግረዋሉ አሁን በጣም ሙሉ ፕሮግራሜ ላይ ተናግረዋለሁ። እንደዚህ አይነት ሰዎች ላይ ምን አይነት እርምጃ መወሰድ እንዳለበት ማለት ነው። አሁንም ነግራችኋለሁ። እንደዚህ አይነት እንትኖች ሰርጎ ገቦች ላይ ጠላት ላይ በጣም ይዞ መቀለብ፣ አስሮ መያዝ አያስፈልግም። እዛው ላይ አስተማሪ የሆነ እርምጃ፣ ይፋው የሆነ እርምጃ መወሰድ አለበት ማለት ነው። ሌላውም ከዛ መማር አለበት።